ብዙ ጊዜ ትላልቅ ተጫዋቾች እና አሰልጣኞች የሚጠይቁት አንድ ጥያቄ አለ። በጉድና በግሬት ተጫዋቾች መካከል ያለው ልዩነት ምንድን ነው? ሁለት ጥሩ ተጫዋቾች ካሉ አንዱ ከሌላኛው ጎልቶ እንዲወጣ የሚያደርገው የተለየ ነገር ምንድን ነው? ዓለም ላይ በፕሮፌሽናል ደረጃ የሚጮቱ ተጫዋቾችን በሙሉ ፕሮፌሽናል ደረጃ በመድረሳቸው ብቻ ጥሩ ተጫዋቾች ልንላቸው እንችላለን። ከዛ አልፎ ልዩነት ፈጣሪ የሆኑትን እና በከፍተኛ ደረጃ የሚጮቱ ተጫዋቾችን ደግሞ በጣም ጥሩ ተጫዋቾች እንላቸዋለን። በእነዚህ ሁለት ተጫዋቾች መካከል ያለው ዋነኛው ልዩነት ምንድን ነው? አንድ ጥሩ የሚባል ተጫዋች በጣም ጥሩ ተጫዋች ለመሆን ምን ምን ማድረግ አለበት? በዛሬው ቪዲዮ በጥሩና በጣም ጥሩ ተጫዋቾች መካከል ያለውን አምስት ዋና ዋና ልዩነቶች አብረን እናያለን። የመጀመሪያው በጥሩ ተጫዋቾችና በጣም ጥሩ ተጫዋቾች መካከል ያለው ልዩነት በጣም ጥሩ ተጫዋቾች ከጥሩ ተጫዋቾች የበለጠ የተለየ እስኪል ሌላቸው፣ ነገር ግን ቤዚክ የሆኑትን ማስተር አርገዋቸዋል። ለምሳሌ ሾርት ፓስ ማድረግ ቀላል ነው፣ ነገር ግን 90% እና ከዛ በላይ የሾርት ፓስ አኩሬስ ያላቸው ተጫዋቾች ውስን ናቸው። እዚህ ጋር ልዩነቱን የፈጠረው ሾርት ፓስ መቻልና አለመቻል ሳይሆን ሾርት ፓሱን በሃይ ፕሬሸር ፍጥነት ባለው ጨዋታና በጠባብ ስፔስ ውስጥ ማድረግ አለመቻል ነው። ለዛ ነው ብዙ ጊዜ እንደ ሰርጂዮ ቡስኬትና ቶማስ ፓርቲ ያሉ ኳስን ቀለል አድርጎ የሚጮቱ ተጫዋቾች የሚደነቁት፣ የሚያደርጉት የተለየ ፋንሲ ትሪክ ኖሮ ሳይሆን ቤዚክ የሆኑትን ነገሮች ሀይ ፕሬር ባለው ጨዋታ ቀለል አድርጎ ማድረግ መቻላቸው ነው። ለምሳሌ በቅርቡ የአስቶን ቪሎ ሚድፊልደር ዩሪ ትልመንስ ቦዲካም ለብሶ በመግባት ኳስ ጨዋታ ከኳስ ተጫዋቾች ፐርስፔክቲቭ ምን ሊመስል እንደሚችል አሳይቶን ነበር። ብዙ ሰዎችም በጨዋታው ፍጥነትና ፕሬር ተገርመው ነበር። በቪዲዮ ላይ ሃይ ሌቭል ፉትቦል ምን ያህል ፋታ የማይሰጥና ፈጣን እንደሆነ ማየት እንችላለን። በዛ ፕሬዠር ውስጥ ቤዚክ የሆኑ ነገሮችን ማድረግ መቻላቸው በጣም ጥሩ ተጫዋቾች ከጥሩ ተጫዋቾች እንዲለዩ ያደረጋቸው ዋነኛ ኳሊቲ ነው። ሁለተኛው ደግሞ ውሳኔዎችን የሚወስዱበት መንገድ ነው። በጣም ጥሩ ተጫዋቾች ኳስ መቼ መቀበል እንዳለባቸው፣ ለማን ማቀበል እንዳለባቸው፣ መቼ ድርቢል ማድረግ እንዳለባቸው፣ መቼ መቀበል እንዳለባቸው ከጥሩ ተጫዋቾች በላይ ያውቃሉ። ይሄ ነው በጨዋታው ውስጥ ልዩነት ፈጣሪ የሆነው እንዲወጡ የሚያደርጋቸው ዋነኛው ኳሊቲ። ለምሳሌ ቶኒ ክሩስ ብዙ ጊዜ ሾርት ፓሶቹ አኩሬሲ የነበራቸውና ውጤታማ ነበሩ፣ ሎንግ ፓሶቹን በተመሳሳይ። ቶኒ ክሩስ ከሌሎቹ ተጫዋቾች የተለየ የተሳካ ፓስ እንዲኖር ያስቻለው የተለየ ፓስ የማድረግ ስኪል ኖሮት ሳይሆን ለማን ማቀበል እንዳለበትና መቼ ማቀበል እንዳለበት ማወቁ ነው። ጥሩ ውሳኔ መስጠት ችሎታ ያለው ተጫዋች ብዙ ጊዜ በብዙ አሰልጣኞች ተፈላጊ ነው። የብዙ ተጫዋቾች ጥያቄ ነው፣ እንዴት ውሳኔ መስጠት ችሎታችንን ማሻሻል እንችላለን? ኳስ ተጫዋቾች ጥሩ ውሳኔ ሊወስኑ የሚችሉት ኳሱን ከመቀበላቸው በፊት ወስነው ከጨረሱ ነው። ኳሱ ከገባ በኋላ ቀጣዩ ውሳኔያችሁን የምትወስኑ ከሆነ በቅጽፋት ኳሱን ልትቀሙ ትችላላችሁ። ኳሱን ከመቀበላቸው በፊት ኳሱ እግራቸው ሲገባ ምን ሊያደርጉ እንደሚችሉ ታስበው የሚጨርሱት ደግሞ በተደጋጋሚ እስካን በማድረግ ነው። ቁጥሮች እንደሚያሳዩት በጣም ጥሩ ተጫዋቾች ከጥሩ ተጫዋቾች የበለጠ ብዙ ጊዜ ሜዳ ውስጥ እስካን ያደርጋሉ። ያኔ የቡድን አጋሮቻቸውና የተቃራኒ ቡድን ተጫዋቾች ያሉበትን ሁኔታ ስለሚረዱ ቀጣይ ውሳኔያቸውን ለመወሰን አይቸገሩም። ይሄ ዓለም ላይ በከፍተኛ ደረጃ እየተጮቱ የሚገኙ ተጫዋቾች ልዩ ኳሊቲያቸው ነው። ሶስተኛው በጥሩ እና በጣም ጥሩ ተጫዋቾች መካከል ያለው ልዩነት ደግሞ ሜንታሊቲያቸው ነው። በጣም ጥሩ ተጫዋቾች ሁሌም ቢሆን ትኩረታቸው ጨዋታው ላይ ነው። እየተመሩ ሊሆን ይችላል፣ ወይም ኢንዲቪዥዋሊ ጥሩ ፐርፎርማንስ እያሳዩ ሊሆን ይችላል። ነገር ግን እስከ መጨረሻዋ ደቂቃ ድረስ መጮታቸውን አያቆሙ። ጥሩ ተጫዋቾች ብዙ ጊዜ ቡድናቸው ሲመራና እንደ ቡድን አሪፍ እየተጫወቱ ከሆነ የእነሱም የግል ችሎታቸው ይታያል ነገር ግን ቡድናቸው ቀድሞ ከገባበትና እነሱም ኢንዲቪዥዋሊ በመጀመሪያዎቹ ደቂቃዎች ጥሩ መጫወት ካልቻሉ ሙሉ ጨዋታውን ይጠፋሉ። ምክንያቱም የቡድኑ ሙድ የእነሱን አጫወት ይወስነዋል። ቡድኑ ሙድ የሆነው በጣም ጥሩ እየተጫወተ ከሆነ እነሱም በግላቸው ጥሩ ይጫወታሉ። ቡድኑ ደግሞ እንደ ቡድን ጥሩ እየተጫወተ ካልሆነ እነሱ የተለየ ነገር ማሳየት አይችሉም። በጣም ጥሩ ተጫዋቾች ግን በራሳቸውም በቡድኑም ሙድ አይወሰኑም። ቡድኑ እየተመራም እየመራም ቢሆን ተመሳሳይ ችሎታ ያሳያሉ። በመጀመሪያዎቹ ደቂቃዎች ጥሩ መጮት ባይችሉ እንኳን በዛ ስሜት ሳይረበሹ እስከ መጨረሻው ደቂቃ ድረስ ለመጮቱ ይሞክራሉ። ለዛ ነው ብዙ ጊዜ በጣም ጥሩ ተጫዋቾች በመጨረሻዎቹ ደቂቃዎች ብቅ ብለው ልዩነት ፈጣሪ መሆናቸውን አስመስክረው የሚወጡት። ይሄ ልዩ ኳሊቲያቸው ሜዳ ላይ ይንጸባረቅ እንጂ በልምምድና በላይፍ ስታይላቸው ላይ ያላቸው ዲሲፕሊን ውጤት ነው። ልምምዳቸው፣ ሙዳቸው ሲመጣ የሚሰሩ ሙዳቸው ሳይመጣ ደግሞ ማይሰሩ ተጫዋቾች ሜዳ ላይም ተመሳሳይ ሜንታሊቲ ነው የሚኖራቸው። አራተኛው ደግሞ በጣም ጥሩ ተጫዋቾች ስህተት አይፈሩም። ስህተት የእግር ኳስ አንድ አካል ነው እንጂ ተለይቶ የሚያስወቅስ ነገር አይደለም። እግር ኳስ ላይ ውጤት ሊታይ የሚችለው በተደጋጋሚ በመሞከር ነው። በተደጋጋሚ የሚሞክር ሰው ደግሞ መሳሳቱ አይቀርም። ለምሳሌ በከፍተኛ ደረጃ የሚጫወቱ ትላልቅ ተጫዋቾችን ቁጥራዊ መረጃዎችን ብናይ፣ ትላልቅ የሚባሉ አጥቂዎች ብዙ እድሎችን ያባክናሉ። ትላልቅ የሚባሉ የመሃል ሜዳ ተጫዋቾች እድል ለመፍጠር ሲሉ ብዙ ፓሶችን ይሳሳታሉ። በአንድ ወቅት ኬቨን ደብሬኔ ስለሚያደርጋቸው ፓሶች ተጠይቆ ተጫዋቹ ከታየውና ፓሱ ፖሲብል መስሎ ከተሰማ ብዙም ሳይጨነቅ እንደሚያደርገው ተናግሯል። እዚህ ጋር በጥሩና በጣም ጥሩ ተጫዋቾች መካከል ያለው ልዩነት ጥሩ ተጫዋቾች ፓሱ ባይሳካስ በሚል ፍርሃት ብዙ እድሎችን ያስመልጣሉ። በጣም ጥሩ ተጫዋቾች ደግሞ ስህተትን ሳይፈሩ በኮንፊደንስ ይወስናሉ። አምስተኛው ደግሞ ኮንሲስተንሲ ነው። ብዙ ተጫዋቾች በዓመት አንዴ ወይም ሁለቴ ዘጠኝና ከዛ በላይ ሬቲንግ የሚያሰጥ ፐርፎርማንስ ሊያሳዩ ይችላሉ። ነገር ግን ያንን ፐርፎርማንስ በተከታታይ ጨዋታዎች ማሳየት ይከብዳቸዋል። በጣም ጥሩ ተጫዋቾች ደግሞ በተከታታይ ጨዋታዎች ጥሩ ፐርፎርማንስ ማሳየት ይችላሉ። አንድ እግር ኳስ ተጫዋች ደግሞ ትላልቅ ክብሮችን በግሉም ሆነ ከቡድኑ ጋር ማሳካት የሚችለው በተከታታይ ጨዋታዎች ጥሩ ፐርፎርማንስ ማሳየት ሲችል ነው። ብዙ ጊዜ ተጫዋቾች ለአንድ ዓመት በምርጥ ብቃታቸው ይጮቱና ከዛ ይጠፋሉ። ይሄ የኮንሲስተንሲ ችግር ከላይፍ ስታይላቸውም ጋር ይገናኛል። አንድ ኳስ ተጫዋች ቴክኒካሊ ኳስ ስለቻለ ብቻ ሜዳ ውስጥ ገብቶ ጥሩ ፐርፎርም ያደርጋል ማለት አይደለም ከቴክኒካል በተጨማሪ ሜንታሊና ፊዚካሊ ሬዲ ሆኖ መገኘት አለበት ሜንታሊና ፊዚካሊ ብቁ ሆኖ መገኘት ደግሞ በቀጥታ ከላይፍ ስታይል ጋር ይገናኛል ሰውነታቸውን የሚጠብቁና በየጊዜው ራሳቸውን እያሻሻሉ ለመሄድ የሚጠሩ ተጫዋቾች ሜዳ ላይም ኮንሲስተንትሊ ጥሩ ነገር ማሳየት ይችላሉ አስተውላችሁ ከሆነ ብዙ ጊዜ ከደቡብ አሜሪካ በተለይም ከብራዚል የሚመጡ ተጫዋቾች ልዩ ተሰጥኦ ቢኖራቸው እንኳን ያንን ችሎታቸውን ለረጅም ዓመት ማሳየት ይከብዳቸዋል የዚህ ዋነኛ ምክንያት አብዛኞቹ የደቡብ አሜሪካ ተጫዋቾች ከሜዳ ውጭ ያላቸው ላይፍ ስታይል ፕሮፌሽናል ስላልሆነ ነው። ስለዚህ ሜዳ ውስጥ ኮንሲስተንትሊ ጥሩ ብቃት ለማሳየት ተሰጥኦ ብቻ ሳይሆን ዲሲፕሊንም ወሳኝ ነገር ነው ማለት ነው።